አካንት ቴሌግባ ና እውይሄ በደፈና መፍረድ ነው፣ በደፈና እየፈረዳችሁ ነው። ሁሉ ነገር የሚኳካው ታውቃለህ። ደግሞ መክሰስ አለ መክሰሴ እኔን ጠይቀኝ። የሰራው ቪዲዮ እንደማመጣ እኔም እኮ ቪዲዮ ሰርቻለሁ እንደተበላሁ ግን

ወጥቼ የተለ የተለ በእኔ ሰበብ ተበልቷል ልል አልችልም ምክንያቱም እኔ የተበደርኩት ነው እኔ የምከፍለው ብር ነው ሲቀጥል ለህግ ነው የሚሄደው ሶስተኛ ደግሞ ወጥቼ ኡ እርዱኝ ብዬ መፍረጥ የለብኝም ራሴ የገባውበት ነው ማንንም ሳላማር ራሴ ሲቀጥል ደግሞ ስለ እኔ ማፍረጥ የምችለው መረጃ ሲኖርክ ነው ገባ የሆነ ነገር ማለት ከፊት ለፊት ያየ ብቻ እንዲሁ ብቻ እንዲሁ በ

በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ። እና ጠይቀኝ። ለጠየቀኝ ደግሞ መለስኩልህ።

እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑ እና ተበሉ ብዬ አላስበለውም። በአሜሪካኑ ስትለኝ እራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ሄዳላችሁ ይሄን ያህል ብር አውጥቶ አላልኩ ገባ። ርስቅ አልወሰድኩም፣ ግን ራሴ ላደረግኩት ደግሞ ራሴ እወጣለሁ። ለ ላይ አስታውቅም ካልኩ ከዚህ በላይ ራሴ ናንተ ምንላይ ተፍቼ

ልስንሚ መብረቁ ከሶስት ወር በፊት ማስታወቂያ ሰርተው የዚችን ሴት ፎቶ ለጥፎ ሀገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይህን ነገር እያወቃችሁ እያወቃችሁ አትበል አትበል አላየሽም አላቅም ገብርኤል ምስክሬ ነው። ልጄኒን ሳይንባቅ ኖሮ እኔ አልበላም ኖሮ አየክ በዚህ ለዚህ ነው። በደፈና አትመራምልህ በደፈና ነው ሚዲያ ላይ አደል እንዲያለሽ አይመቸኝም።

ሲጀመር እኔ በአቅ ኖሮ ማለት ነው። በአቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ። መጀመሪያ ስጨርሱ እኔ መብረቁን አውቀዋለሁ፣ ግን መብረቁ በእሷ ፎቶ የሰራውን ይሄው ገብሬ ላይ እኔን የያዘው አይቼ አላውቅም አላውቅም

ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም።

ገባክ ለምን ብዙዎቹ ሰዎች በአካል አያውቋትም እኔ ግን አቃት ነበር መብረቁን ደግሞ ከናን ካስቴ አላየውም ነበር እሱ ለእሷ ብሎ የሰራውን ቪዲዮ ባይኖሩ አልኩ እኮ እኔ ራሴን አላስበላም እኔ ሰውን አላስበላውም ራሴ የሚያስበላውት ገባ ስለዚ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለ አታውራ ማውራት የውልም ምላስ ያወጣውን ነገር

ፋሲካ ቆይ፣ ንደስ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ የአንቺና የሚኪ ወንድም ግንኙነታችሁ ምንድን ነው? ገንዘብ ትራንዛክሽን

በአንቺ በኩል ያልፍ ነበር ወይ ስለዚህ እስቲ ማብራሪያ ስጨ ስለዚሁ ደግሞ እሰይ አሁን እንደዚህ ተጨባጭ መረጃ ያለው እና እንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል አሁን አንተ የጠየቀው ጥያቄ ሶፒውር ነው መልሱም አለ እኔ ጋ ኦኬ ጽድት ያለ ጥያቄ ነው የጠየቀኝ መጠየቅ ያለበት ጥያቄ ነው እንደዛኛው ዝም ብለህ ካልዘባረቅክ አንደኛው ለጥያቄ መልስ ልስጥህ የሚኪ ወንድም በእኔ አካውንት ብር አስገብቷል

እሱም እንዴት በለኝ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦሬዲ ፋሚሊ ነን ብዬ። ካሉ እሱንም እስክሪን ሹት እልክልካለሁ። ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን ምናልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ። ሁለት መቶ ሁለት መቶ ሀምሳ አንድ ሺህ ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩ ልክ የላታለሁ መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩ ልክ የላት ፎቶ አንስቼ ወረቀት ላይ

ብር ይሄን ያህል ፈልጋለሁ። እሷ እሺ አካውንት ሽላኪልኝ አለችኝ። ኦኬ አልኳት። አካውንት ላኩላት እኔ ባልኳት ሳይሆን በጣም ቆይታ፣ ደጋግሜ ጠየኳት። ከዛ ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ ጠየኳት 251000 እሱ ያስገባችው 148000 ብቻ። ከዛ ጸጥ አልኳት። ማለት ነው ያ ብር

እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ፣ ትኬት ገዛውበት እና እኔ ለጠየከኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪን ሹትም አለኝ። ማን አሁን መላክ ይችላል? እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ የጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም፣ በመረጃ ከሆነ ግን ኑ ዌልካ

የለድፋ ይሰማል? ጋይስ ይሰማል? ወንድሜ ተመለሰልክ፣ ጠይቀኝ፣ ደግመህ ጥያቄ ካለ ነው ማለት። ዱባይ እና በይቃብ እንደምትንቀሳቀስ አንዳንድ ልጆች ሲጠቁሙኛል፣ ቪዲዮ ከሰው እንዳመጡ። ይቃብ ማለት ይሄ ትልቅ ጥቁር የሚያረገው እንትኑ የለም ይላል። ሙስሊም ሆዴ ክርስቶስን ዩማኔር እያረገች አንዴ ኮፍያ፣ አንዴ በጸጉሯ፣ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው።

እኔን አልጠይቀኝም። ከሀገር ወጥታለች ነው የተባለው፣ ውሸት እንደሆነ ወጥታለች። ከሀገር ወጣች፣ ኤምባሲ ሄደች። አንቺንም ሌላ የተበላሸ መረጃ ብ ከሀገር የወጣችበትን መረጃ ፋሲካ

ያው ወስደናል ያለውን ነገር አንቺ ጋር፣ ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው መሀሌት ከልጆቿ ጋር ነው እየነበረችው ነገር ግን ከሀገር ልጣ ወጥታለች ከነ ልጆቿ ነው የወጣችው ወይንስ ብቻዋ ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ያው ልክ አንድ ነገር ልንገርህ፣ ከልጆቿ ጋር ነበር እዚህ ዱባይ የምትኖረው፣ ቻርጃ ማለት ነው።

ቤቷ ሄጃለሁ። አንዴ አይደለም ደጋግሜ ሄጃለሁ። ልጄን ሁላ ይዤ ማለት ነው። እና ምን ስትለይ ነበረ? ልጆቼ ልጆቻችንን ካናዳ እናስተምራለን እኔ እናንቺ ዓለምን እንዞራለን ስትለይ ነበር። እሺ። እና እኔ እርግጠኛ ነኝ፣ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦሬዲ ምን ብላለች? ለመስከረም አስራ ሰባት አይደለ ኤምባሲ እንገባለን ያለችው።

መስከረም አስራ ሰባት እኔ እና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬ እናት ወይ ደግሞ እንዳለችው ዩሮፕ ሄዳለች፣ ግን ልጆቿን ጥላ የትም አትንቀሳቀስም። ለምን ባህሬ እናት እንዳልኩኝ ታቃለ። ከዚህ በፊት ከአመት ባል በፊት ስደውል ስልኳን አይሰራም ብር አስገብቼላት ርሲት ልኬላት ዋሳፕ ላይ ርሲቱን አታየውም

እና ቮይስ ላኩላ ምን ነው ጠፋሽ ሆዴ ምናምን ብዬ ማለት ነው ከዛን ከዛን ከዛን ምን አለችኝ ባህሬ ነኝ ሆዴ ቮይስም አለ ባህሬ ነኝ ስመለስ ደውልልሻለሁ አለች እውነትም እንደተመለሰች ደወለችልኝ ባህሬ ነኝ ከዛ በፊት ለምን ባህሬን ሄደች ምን እያስተካከለች ነበረ ይሰማላ ጋይስ አዎ ይሰማል

ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንትና ናቲና ናቲና ማን ነው ስሙ? ናቲና ሚኪ ቤቷ ሄደናል። ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ

ናት እያወሩ ነው። እሱን ትጠይቀዋለሽ። አንዴ እኔ ጥያቄ ልጨርስ። የመጨረሻ ጥያቄ ከዛ በኋላ ከሚኪ ጋር ይሄ አሁን እነኚህ ሁኔታዎች አብን ካረጉ በኋላ ሚኪ ጋር በውስጥ ያወራችሁባቸው ሁኔታዎች አሉ? ካሉስ በምን ጉዳይ? ስለዚህ የምትገልጪን ነገር ይኖራል።

እሺ ሆዴ ያው ልክ መጀመሪያ መሲናት ደውላ ይሄን መርዶ የነገረችኝ ኢትዮጵያ ነበርኩኝ ማለት ነው፣ ሐሙስ ዕለት መሰለኝ። እንደዚህ እንደዚህ ገና ሳትጨርሰው በቃ እኔ ታወቀኝ ሸኮከኝ ማለት ነው፣ ጮኩኝ

እንዴት እንደሆንኩላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋሳፕ ላይ ሀያ ለኝና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲለኝ ከኔ እንዲ ይሄን ያህል፣ ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደው ሚኪ ነው ሀቢብ አቤል ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ ወጥቼ አይደለም የሚያወራሁት

እና በዛ ጉዳይ አውርተናል። ከዛ በፊት ግን እኔና ሚኪ አላወራንም፣ ድሮ ነው ያወራነው፣ የሆነ ሰዓት ላይ ጌም ስለጌም ምናምን። ግን እኮ እሷ እሱ እንደምትግባባው አውቃለሁ። እኔም እሱም እኔ እንደምትግባባው እንተዋወቃለን። ግን የሆነ መሀላችን ላይ ጥርጣሬ ምንም ስላሌለ የመጠያየቅ እንትን አልነበረም። አይደለም ሌላ ፀጉር ቤቷ የሚሰሩ ልጆች፣ እኔ በየጊዜው ነው ፀጉር ቤት የሚሄደው፣ ፀጉር ፕሮሞሽን እሰራላት ምናምን

ግን አውርተውልኝ እራሱ አያውቅም። እኔም እርስ አንስቼባቸው ባቸው አላውቅም። ለምን አሳምናናለች እኔ ማምኛት አለው። እነሱም ማማት ነው የሚሆንብን፣ ስለ እሷ ማውራት ሳ ብለን ጥያቄውን ላነሳ። ከዓመት ከሁለት ወር ጀምሮ ከመሀሌት ቤት እንደነበረ ራሷ ማህሌት እየተናገረች ነው። አብረው ነው የሚሰሩት ነው። አንቺን እንድናምንሽ ካስፈለገ ደግሞ ከሀገር የወጣችበትን መረጃ ከኤዲማ ሲያውቅና አምጡልን። አንቺም

አንድ ነገር ልንገር፣ እኔ አመንከኝ አላመንከኝ አይደለም ጉዳይ ማለት ነው። ለምን እኔ ከእንትና ጋር ሰርታለች ከእሷ ጋር እኔ የበጎ አድራጎት ላይ ሲጀመር አልሰራም። ሰው ቤት ተጠርቼ እንደዚሁ ለማሟሟቅ ለመጮ ከሆነ ነው እንጂ ቤቴ የተሰበሰበ የማንም በማንም ለማንም ሰብስቤ አላቅም። ይህ መዋጮ ምናምን የሚሉት የለሁበትም። ኦኬ

እና እኔ አመንከኝ አላመንከኝ እዚህ ጋር ምንም የሚያከራክረኝ ጉዳይ የለም። ለምን ንጹሕነቴን እኔ አውቀዋለሁ። አንድ ሁለተኛ ደግሞ ማንም ሰው ጋር የበጎ አድራጎት ብዬ አልተነካካሁም። ሁለተኛ በል፣ ለአንተ ጥያቄ ያለኝ አሁን እኔ ለጠይቅክ በተራዬ ቲክታከር ነኝ። ታውቀኛለህ እኔን አይደል? እኔም አውቅሃለሁ። እኔ እንኳን ቪዲዮ ክን ባላይ ለምን በውስጥ አልጻፍክልኝም?

ማለት እሷ ይሄን ያህል ሌባ መሆኗን ካወቅ ያ ጸጉር ቤት ያ ጸጉር ቤት የሷ ለመሆኑን ካላወቅ፣ ኦኬ አላወቅም። እዚህ ጋር አልት አላወቅም ይባላል። ግን ካወቅ፣ ይሄን ያህል መረጃ ካለክ፣ ለምን በውስጥ ፋሲካ ወይ ደግሞ ሜንሽን እንኳን አድርገከኝ፣ ፋሲካ፣ ይሄ ይሄ ነው እቺ ሴትዮ ሌባ ናት፣ ለምንድን ነው የምትሰሩት ከሷ ጋር? ለምን አላልከኝም? ሌሎቻችሁስ፣ አንተን ብቻ አይደለም፣ ሌሎቻችሁስ የምታውቁት

ለምን በኢንቦክስ አይደለም? ቁጥሬ ባዮ ላይ አለ። ማንም ሰው በቀላሉ እኔን ማግኘት ይችላል። ለምን አልነገራችሁኝም? እኔ እኔን ከቤቷ ማልውጣው እኔ ኔ የፀጉር ቤቷን ደጋግሜ የምሰራው አይደል? እውነት እቺ ሴትዮ ሌባ መሆኗን ትንሽ እንኳን ከጠረጠራችሁ ለምን አልነገራችሁኝም? እናንተ ራሱ ለምን እኔን ራሱ አላተረፋችሁኝም? ቤትክ ላይ ቪዲዮ መስራት ሌላ ነው። ግን ሰው እንዲተርፍ ከፈለግ በውስጥ የሄደ ማውራት ልምጠረብ። ለዚህ ሲመልስ ስጡ

ከና አላቃትም ነበር ተበልተናል የሚሉ በተደጋጋሚ በጣም ብዙ ሚሊዮን ብር ተበልተናል ድረስልን የሚሉ ልጆች መጡ የዛሬ ሶስት ወር ገደማ አካባቢ። ከዛ በኋላ መረጃ ሰብስቦ አልኳቸው። ገዝት እያስገባው አውራቸው ነበር። የመሀሌትን ፎቶ እንደተላከልኝ ዱባይ ትኑር፣ ጣሊያን ትኑር፣ ኬንያ ትኑር፣ እነሱም የሚያውቁት አልነበረም፣ እኔም የማውቀው ነገር አልነበረም። ልጅቷን ለምንድን ነው ቪዲዮ እየሰራህበት የነበረው ካልሽኝ፣ ልጅቷን እንዳገኛት ነበር

የት እንዳለች የሚያቅሰው እንዲጠቁመኝ ነበር እንጂ ዱባይ ከአንቺ ጋር አብራ ትሁን ዱባይ ትኑር ፀጉር ቤት ይኑራት አይኑራት ያወቅኩት ራሱ በመሲ ነው። መሲ ብርጅስቶን እኔ ጋር ገዝት ገብታ በምታወራ ሰዓት ሚኪ ደውሎ ማህሌት እዚህ ያለች ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ ማህሌት ዱባይ ፀጉር ቤት እንዳላት ያወቅኩት። ከዛ መቼ በስልክ አጠላልፋ አገናኝችን። መስከረም 17 ቀጠረች። ማን ያውቃል? ሚኪ ያውቃል።

መልስ ከእዛ በኋላ ነው መሲን መሲን እና ሚኪ ይሄንን ነገር ያወቁት መቼ ነው? ቆይ መብረቁ አንድ ነገር ልናገር እዚህ ላይ እ ጥያቄ ለመልስ እናት እናገር እኔ እሱ እንዳይጠይቀኝ እኔ ቀልቤ አልወደደውም። ለመሰለ ይሄ በግምት የሚጠይቀኝ ሰው አይመቸኝም። እንዳትጠይቀኝ አለ ምንም አይነት እያንዳንዱ ቤት እያንኳኳ

እኮ አልኩ እኮ በመረጃ ይጠይቀኝ። የሆነ ዝም ብሎ የሰፈር አመላላሽ ይመስል በግምት አይጠይቀኝ። አንተም በአግባቡ ጠይቃ ትመስላለች

ማብራቁ ቤት ላይ ቢውት እየተደረጉ ነው። የኔ ልጆች ምዩት እየተደረጉ ነው። እኔን ተከትሎ የመጣ ስድብ ስላልጻፉ የፈለጉትን መጻፍ ይችላሉ። ከታይፋ ነው እንደዚህ እንዳይጠይቀኝ ደሜን ነው የሚያፈላኝ። እንደዚህ አይነት ጥያቄ በመረጃ ከሆነ ሪሊ ጠይቀኝ። ምን አስፈራሽ

እኔ ካልፈራው ስትሳደቢ፣ ለምትሳደቢ ያለሽ የሆነ ንግግ ከሌለሽ ብላሽ ምን አስፈራሽ? ሲጀምር ከአንተ ጋር ቁጭ ብዬ አልመላለስም። ይውታለሁ። ማን ተራሽ? አንቺ መጀመሪያ ወደዛ ወሬ አታመላልሰው። ደዘ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። እሪ ልንጠያየቅ ነው። እሺ፣ ቆይ ቆይ ቆይ። በጣም ብዙ ሰውም አለ ትላልቅ ሰዎችም ስለሆንን የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን። ነገሮች እንዲጠሩ ወደ መፍትሄ እንዲመጡ ፍትህ እንዲገኝ

እናቶችም መጨነቅ የለባቸውም እንዳይጨነቁ ነው እዚህ ቦታ ላይ የተቀመጥ ነው። ላለፉት ሶስት ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲህ ብርጅስቶንም ሌሎችም። ግን አሁንም በመከባበር ውስጥ እናውራ። ለምሳሌ ጃጓር ከመጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ስለዚህ

ረጋ ብላችሁ መጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነን፣ በየፊናችን ቤተሰብ አስተዳዳሪ ነን። ስለዚህ ፋታ የምለምንሽ ቀስ ብለን እንነጋገር። እሺ፣ ግን እሱ እንዳይጠይቀኝ ስለ ለምን መሰለ፣ እኔ ሬድ የሚጠይቅ ሰው እና ይሄ አሉባልታ የሚጠይቅ ሰው ለዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ፣ ቀልቦች፣ ወንድሜ ይቅር በለኝ አንዴ፣ አንዴ፣ አንዴ ይቅር በለኝ

አንድ ጥያቄ ያለ እኮ ቆይ አንዴ ልጠይቅና ከአንድ ወር በፊት ነው አደለ? ይሄን ነገር አንተና መሲ ሚኪ አውርታችሁ የጨረሳችሁት መብረቁ ነው አይደል? አሁ በለ ድምፅ ከይሰ እሺ፣ ለምን ለኔ አልነገራችሁም ወይ ኢንቦክስ ላይ ለምን እኔን አልጠራኸኝም? ቤትክ እንግዲህ እግዚአብሔር ጋርዶ ወይም ቪዲዮ ክን ካላየው ለምን እኔም ቤትክን ውሽዬን ጥሯት ብለ አልጠራኸኝም? ቁጥሬን ከፈለክ ባዮ ላይ አለ። ለምን ለእኔ ሳት

ለምን ለእኔ ሳትነግሩኝ ለምን ኦሬዲ ጊዜ ፎቷ ከታወቀ ዱባይ ላይ ጸጉር ቤት እንዳላት እኔ እንደማስተዋውቅላት ከታወቀ ለምን ለእኔ ሳትጠይቁኝ ለምን ሳትጠሩኝና ሳትጠይቁኝ ወይ ደግሞ ለምን እኔን ሳትነግሩኝ ይሄን መልስ ፈልጋል አንቺ ጋር እንደምትተዋወቁ ያላችሁ አንዴ እኔ ልመልስላት ኦገስት

አስራ ሶስት መሰለኝ፣ ከኔ ጋር ያወራ ነው ፋሲጋ እና ደግሞ እኔ ፋሲጋ ለመጀመሪያ ጊዜ የደወልኩላት ፋሲጋ ለዛች ለዚች ሴትዮ ለዚች ለጭራቋ ማስታወቂያ ትስራ ስለ ፀጉር ቤት ምን ትስራ ማቀው ነገር የለም። ፋሲጋ እኮ እኔ የደወልኩላት በነገራችን ላይ ለፋሲጋ ለፋሲጋ ደወልኩላት። ናቲ ብር ለፋሲጋ ቶላስ ገብቻለሁ ሲ ኦኬ አንታስቲ ለፋሲጋ ደውላት። ለፋሲጋ ደወልኩላት እኔ ነኝ።

ገባህ እንደዛ ከሆነ መልሴን አግኝቻለሁ መብረቁ ስለሷ ሁሉንም ነገር ስለሚያውቅ ምን አልባት ማስታወቂያ እንደሰራው ላ ካወቀ አናቅም ነበረ ውሽ እንደዛማ ቢሆን ቀጥታም አንቺን እኔ እንደ ሞሪያ ቢሆን የመትረፍ ቻንስ ትንሽ ይኖረኝ ነበር ታውቂያለሽ የሁልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት ወስዳ ላይቭን ጭራቋ ለእነሱ ምን ብላ ታሳያቸዋለች

ይህንን ቲክታክ ላይ እነዚህን ሰዎች እነመብረቁንም እኛንም ካያችሁ እንዳትደነጋገሩ፣ የሐሰት ወሬ ነው ብላ ግን እዛ ለፀጉር ቤቶቹ ልጆች እንዳሳዩት፣ የፀጉር ቤቶቹ ልጆች መጥተው ሲናገሩ ነበረ። አይተውታል፣ እነሱ መናገር ይችሉ ነበር። ለምሳሌ ለፋሲጋም ለሚ መናገር ይችሉ ነበረ።

እኔ በበኩሌ ግን እቺ ሴትዮ ሀምሳ ሰባት ሚሊዮን ሰርቃለች። ሀምሳ ሰባት ሚሊዮን ሰርቃለች። ስለ ሀምሳ ሰባት ሚሊዮን እና ሚሊዮን ብቻ ነው የማውቀው እኔ። ከዛ በተረፈ ማን ማስታወቂያ ስራላት ማን ምን የሚያድርግ የማውቀው ነገር የለም። ሀምሳ ሰባት ሚሊዮኑ ስለተነገረን አወቅን? ያልተነገረኝን ደግሞ አላውቅም። ስለዚህ እኔ ስለ ሀምሳ ሰባት ሚሊዮን ስለሰረቀችው፣ ኢትዮጵያ ውስጥ ዘርፋ እዚህ ስለተደበቀችው ስለ እሷ ስለሷ ነበር የማውቅ ከዛ በኋላ ፋሲጋ ቪዲዮ እንደሰራችላት

ያንን ሁሉ ማስታወቂያ ስትሰራላት የነበረችው ለክ ለዚህ ጭራቋ ሴትዮ ነው። ከዛ በኋላ ነው ያወቅ ነው፣ አሁን በቅርብ ነው። አንቺም ማስታወቂያ እንኳን ሀምሳ ሰባት ሚሊዮን መብላቷ ይቅርና መልአክ ነው የምትመስለው ሲያየዋት ገርመን ላይ። እኔም የጠየኳችሁ ለዚህ ነው። እኔን ማግኘት በጣም ቀላል ነበረ።

ብታቁ ኖሮ ግን እሷ መሆኗን ካላወቃችሁ፣ ምንም ጥያቄ ተመልሷል። አመሰግናለሁ። ጥያቄ ካላችሁ ጠይቁኝን። እኔ ወደ ስራ ሄድ። ጥያቄ የኔ ቀደም እንደገባሽ መብረቁ አንድ ነገር ሲልሽ ነበር እና ዱባይ እንዳለች እንጠረጥራለን የሚል ነገር መብረቁም ሲናገር ነበረ። በዚህ ጉዳይ ላይም እየተሰራበት እንዳለ ደግሞ እኔ ያውቃለሁ እና

ምናልባት ሰዎቹ ሳይደግሙ የአንቺ ዱባይ ከዱባይ መውጣቷ ማረጋገጫሽ ምንድን ነው? እሱም ብታስብልክ ማረጋገጫ ልመልስልቅ። እኔ ሄጄ ከስሻት ኦልሬዲ ማለት ነው ኮምፕሌን አቅርብ ያለው በደረሰኝ ማለት ነው። እና ሂጂ እንደ ውል ይሰማል፣ ድምጽ ይሰማል። ቀጥ ሂጂ፣ አዲስ ነገር ሲኖር እንትን ስትል እንደ ውልልሻለን አሉ።

ሀገር ውስጥ ብትሆን አንድ ሰው ላይ ኮምፕሌንት ቀርቦ በማግስቱ ነው የሚደወልላት። እቺ ሴት ስልኳ እንደማይሰራ አወቁ፣ ፋይሏ ላይ አዩ። ከዛ በኋላ ግን ምንም ያሉኝ ነገር የለም። ይሄው እስከዛሬ እየጠበኳቸው ነው። ማንም የደወለልኝ የለም፣ ከፖሊስ ስቴሽን ማለት ነው። ስለዛ ያንተ ሀገር ወጥታለች ማለት ነው። ስልኳ ባለመስራቱ ነው ሀገር ውስጥ የለችም የሚለው ድምዳሜ ያገኘሽው። ምናልባት ሀገር ውስጥ ብትኖርማ እስከዛሬ ትጠራለች። እኔ የምጠራ ነበር

ኮምፕሌን አቅርቤባታለሁ። ሬዲ ትጠራለች፣ ይጠራል። ጆከር የምጠይቃት ነገር ካለ ጠይቃት፣ ካለ እዛ ትውረድልን። ይቅርታ ይቅርታ፣ አንድ ጊዜ ምን፣ አንተ እወርድም አልወርድም እዚሁ ነው ማለው። ያአባት ቤት አረከውምን ነው